ሰላም ያራዳ ልጆች! ዛሬ በአዲስ ነው ተመልሰን መጥተናል። ለቻናሉ አዲስ ሆናችሁ ማለ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ ማለ የሳምንቱ በቃ ምርጥ ምርጥ በ ነው መራባሪ ስልቅቅቅቅ ዮኒ ማኛ ዴይዚ፣ የዴይዚ እናት፣ የዴይዚ ባል እና ደግሞ ያቺ ክሬዚ የለንደኗ ቀበጥ የሮሚ ታሪክ እና ጉዳይ ወደ ባለጌ እናቷን የሚሰድብ ሀገር የሚሰድብ፣ ዘር የሚያስተምራት ዳስናት አይ ወርክ ፎር ዴይዚን ሀገሯን፣ ህዝቧና ክብራ እንድትኖር ራሱ ስክሴስፉል ሆና እናቷንም፣ እንድትጦር ህዝቡን እንድትጦር ነው። አሳድግ አድርጌ አሳድኳት። መጥፎ ሰው ያውም እኔ ዴይዚን አላፈቅራትም። አንተ ራስህ አደለህም እንዴ ልታስ

ደና ተገላገለን ከሱ ስንል መልስ አስገናኝ አስታርቀሃቸዋል ልጁ እንደማይፈቅራት እንደ ድርይ እንደሆነ እያወቅ አስታረካቸው። ስት ይአድንክሰት ታይም በጣም አዝኝብህ ነበር ግን ኦኬ አንተ ሚዲያ ላይፍ ነው ነቢ ቴምፖራሪ ነው ብለ ይሆናል ግን ልጁ ዴዚን አላፈቅራትን ላፈቅራትም አልችልም በህይወት ብሎ ዩቱብ ላይ ሰቅሎታል። እኔ ፈልገ ይሄ ንት ላይ ፖስት አድርገዋለሁ ዛሬ ህዝብ እንዲሰማው ማንኛው እናት ነው ያም ስንግል ማም ሆኖ ያሳደጋትን ያሰደጋትን ልጅ ለእንደዚህ አይነት ሰው ፊጂ ጉድላክ ብሎ የሚሄደው እኔ እኮ ትላንት ወጥቶ ለሀያ አንድ አመት ያበላሻትን ትክሳሰሽ ነው ምናምን ነገር አለ። የት እሱ ፋይቭ መንስ ጎ ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ ላናገራት ሴት አንድ አመት ሆነች ላደረገች ዳይፐርስ ላደረገች ነው ክሳሻት የሚለው። የእንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለን ነው ልጅን ውሰድ የምትለው ያው ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕሽን አዳፕት ሆኖ የሚኖር ልጅ ሰባተኛ ክፍል ተማሪ፣ አንድ ነገር ጉድ ቲንግ። እኔ እንደሱ ብዬ አክሴፕት አላደርግም እ ከፈቀደች ግን ካፈቀደችው ያስ ጉድ አውል ስፖርተር እስቲል ሚስቴክም ቢሆን ሰርታ አቀብላታለሁ። አሁንም ቢሆን እኮ ኔክስት ላይፎ አስትሄድም እኔ አባካባላል ሁሉም ነገ፣ ዘ ኔክስት የር ስትረሳ እሷ ብቻን ስታለቅስ እኔ ነኝ መቀበላት፣ እኔ ነኝ። እኔ ከማንኛውንም ሰው አፍቅራ ብትመጣ ደስታውን ነው፣ ደስታይ ነው፣ ጊዜዋ ነው። አሁን ደግሞ ይዛቸዋት አትበል። አይቲ ሆና መውጣት ትችል ነበር። ጫር እየነዳስ ነው፣ ላስት ይር ኢትዮጵያ ሄድ ነው፣ ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሀፒ ነች። አንዳንዴ የጨውባት አለው። ስ ጥሩ ልጅ ለማሳደግ ዝም ብለ አይደለም። ቴክስ አ ሎት ኦፍ ወርክ። ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው? ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው? ምንማረው ፋሚሊ እሱንም ቢሆን ተምስገን ብለን እንደገና መጦር እንጀምራለን። እሷ ገና ገና የጨኩባትን የዛሬ ስድስት ዓመት አራት ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሲያነጋግራት ሮንግ ቲንግ እያደር ብዙ ነገር ማውራት አልፈልግምና ነገሩ፣ ዳት ሞመንት እሱ እየቀረጸ ነበረ ድምፅ። እሱን ነው እሱ እሱም የሚወዳት ከሆነ እንደዛ አይነት ነገር ለምን እየሰጣት ኤክስፖዝ ያደርጋታል ሚዲያ ለምንስ ቴክስት እያደረገ ቮይስ እየላከ፣ አንቺ ባልጌ፣ አንቺ አሮጊት ልጅሽን ወስጄ እንዳድርጌ ለአማራ ወረቡራት አለው። ኦሮሞን ገና እንጠፋዋለን ምናምን። እንደዚህ አይነት ሰው እንዴት ነው ልጅን ኮንፎርት ምላት? እንዴት ምነካ? አሁንም ቢሆን ነገም አለቅም። ጎ ሉክ አፍተር ሄር እስከመጫ እስከመሞት ድረስ ቴክ ኬር ኦፍ ዩ አንቲል አይ ዳይ አይ ላቭ ዩ

ሰላም ሰላም ሰላም። እንዴ ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። የእናትና ልጁ እንግዲህ የዴዚና የአሞራ ወይም ደግሞ አሌክስ ጉዳይ እኛ ቤት ገብተዋል። እንግዲህ አይተነዋል የሆነውን ነገር። ከመጀመሪያው ነው የምንጀምረው። በመጀመሪያ ደረጃ ዴዚ ወደዋለሁ ብላ የመጣችውን ፔጅ ላይ ነው የዛሬ ፊው መንት የዛሬ አምስት ስድስት ወር እኔ ፔጅ ላይ መጣ ነበር፣ እና ወድጄዋለሁ፣ ተመችቶኛል፣ ደስ የሚለኝ ልጅ ነው ስትል አይሴድ ኦኬ፣ አስጠራሁት መጣ። ከዛ በኋላ ተጠየቀ ይሄ ዴይዚ ትመቻ ያለች ወይም አሪፍ ልጅ ናት፣ መልካም ልጅ ናት፣ በጣም ጨዋ ልጅ ናት ብዬ ነገርኩት። አልፈልጋት፣ በፍጹም አልፈልጋትም ብሎ ቃል በቃል የተናገረው ነው። ከዛ በኋላ ኢቭን ብሎክ ያረኳትን ፈታት አለው ምናምን ካለ በኋላ ሂ ዲድንት ብሎክ ያደርጋትም ምናምን አልፈታትም ምናምን ምናምን። ከዛ በኋላ ብቻ ተግባቡና ለዚህ በቁ። ለዚህ ሲበቁ ደግሞ ማ እናትየው ስታቂ ይህንን ጉዳይ እናትየው አልደገፈችም። ምክንያቱም ሀያ ዓመት ሙሉ ያሳደገቻት ናት። ብራን ኒው የ2024 መኪና የገዛችላት ናት። አባቷ ጋር ልትሄድ ስትል ስትሄድ አባቷ አላቀሽም ብሎ ነው የመለሳት። ኢጂ ብሎ ነው የመለሳት። ይሄ ራሷም የተናገረችው ነው። ስለዚህ ምንድነው? የከተቱት በዘር ደረጃ ከሄደች እራሱ ልጅቷ መስኪን ስለሆነች አውጥታ እናቷ አለችውን ፊት ለፊት ተናገረች። ምን ማለት እኔ ሌላ እያለ ትግራዋይን አታግቢ የሚል ነገር ይዛ መጣለች እናትየው። ይሄ በአማራ ብቻ አይደለም፣ የትግራይ ልጅም አማራ እንዳታግቡ የሚሉ ብዙዎች አሉ። ስለዚህ አጭር አታግቡ፣ መላጣ አታግቡ፣ ወርጫማ አታግቡ ምናምን የሚባል ነገር አለ። ስለዚህ አማራ ሲሆን አማራ ትግራይ አታግቢ ስላለች ልክ አማራ እንደ ዘረኛ የምታደርጉት እንዴ እናንተ ህፃን ልጅ የአማራ ህፃን ልጅን በአነቅ ባገኝ አነቄ ደፋለሁ የሚለዋለሁ አደለ አሁን የሞተው ሰለሞን ተካልኝ ምንድን ነው ያለው ክብረ ወድም አማራና ውሻ እያለ አደለ ሲዘፍን የነበረው ብዙ ዘረኛ እናንተ ቤት ነው ያለው ከማንም በላይ በዘረኝነት ትግራዋዎች ትታወቃላችሁ ቃል በቃል ነው የምናገረው ቃል በቃል ይሄ ልጅ ደግሞ ዘረኛ ይሄ ልጅ ደግሞ የህዋት ልጅ ነው ህዋትን ደጋፊ ነው ስለዚህ እንደ አንድ አማራ እናት ህዋት የአማራን ልጆች የጨፈጨፈ የበላ ቆርጥሞ የበላ ነው። ስለዚህ እናት አልደገፈችም። ይቺ ልጅ ያደገችው አሜሪካን ሀገር ነው። እንደዚህ አይነት ነገሮችን ዘረኝነትን ሳታስተምራት ነው ያደገችው። ልጇ ዘረኝነትን አታውቅም። መልካም እናት እንደሆነች በዛ ታውቃለች። ልክ እሱ እንደሚያስተዳድራት፣ ልክ እሱ ህይወቷ እንደሚቀይራት፣ ልክ እሱ አንድ ነገር እንደሚያደርግላት አርጋችሁ የእሱን ጨዋነት ልትነግሩን ትፈልጋላችሁ። ልጁን የምናውቀው ልጅ ነው ሶሻል ሚዲያ ላይ ልጁ ከዚህ በፊት አዶ አዶ የምትባል ኤርትራዊ ከሊቢያ የምትረዳው የነበረች ብዙ ነገር ያደርገችለት ገንዘብ ስትሰጠው የነበረ ጎፈን ድሚ ተከፍቶ ለክፈትልሽ ብሎ ገንዘቧን ቁርጥም አድርጎ የበላ እንደሆነ እናንተ ታውቃላችሁ አደለም? ለምንድን ነው እውነታን መደበቅ የፈለጋችሁት? ሁለተኛ አንድ ወንድ እውነት የሚወዳት የሚያፈቅራት የሚያከብራት ከሆነ በተጫወተው ጌም ምን ባለው ነገር እሱ ነው ትኬት ቆርጦ የሚያመጣት ትኬት የሚቆርጥላት ሆቴል የሚያመቻችላት ሁሉ ነገር የሚያደርግላት እሱ ነው መሆን ያለበት ወይስ እሷን አከፍላ የምትሄደው ሌላው ዴይዚ ስራ የላትም ስራ አልሰራችም ኢትዮጵያ ፌመስ ልሁን ሰው ወዶኛል ብላ አለች እናትየው ሰምታት እኔ ቤትም ስንነጋገር እናትየው እሺ ብላ ስራዋን እርግፍ አርጋ ከልጇ ጋር ሄደች ክሊፕ ሰሩ። ሌላም ነገር እያደረጉ ነበር፣ ፕሮሞት እያደረጉ ነበር፣ አብረው እየሰሩ ነበር። ገባና ይሄ እናቷ ትበድላታለች ማለት ጀመረ። ከዛ በፊት እኔ ቤት ከእናቷ ጋር እየገባች ትጫወት ነበረ፣ ይስቁ ነበር። ከእናትየው ጋር ያላቸው ሪሌሽንሽፕ ያስቀና ነበረ። ይሄ መሽገር ከመጣ በኋላ ነው እናትና ልጅ መጣላት የጀመሩት። ከኢትዮጵያ ራሱ 24 ሰዓት እየደወለ እያወራት ፎዋድ እናት እና ልጅ ተለያይተው እሷ ወደዚህ እንድትመጣና ከዛ በኋላ ደግሞ ቀጥታ ወደ እሱ እንድትሄድ ለማድረግ ነበር። ለምን ፈለገ? ለወረቀት። ወረቀት አለው የለው ለወረቀት ፈለጋት። አድቫንቴጅ ለመውሰድ ፈለገ። ስለዚህ ይሄን ነገር ላ እያረግ አልፈልግም ካለችና ዲስስፔክት እናቷን እያደረግ እናቷን ክፉ እየተናገርክ እንዴት ብላ ነው ከአንተ ጋር ምትሆነው? እንዴት ብላ ጨዋ ልጅ መሆኗን ስላወቅክ ነው የመጣኸው። እንዴ! እውነት ነው? ዘረኝነት አላውቅም ትላለህ? እንዴ ግጥም አድርገህ የምታቅነ፣ ግጥም አርገህ ህወሓት በዘረኝነት ያሳደገ ሰው ነው። አትዋሽ፣ አታጭበርበር። ለጥቅም ነው ልጅቷን የፈለግካት። የሚያሳዝነኝ ግን እቺ ምስኪን ልጅ ምንም ስለማታቅ ፍሪደሜን ስትረሲን ምናምን ላቁም ብላ መሯሯጥ የፈለገችው እሷን ከእናቷ ጋር አስታርቃ ከሱ ጋር ለመሆን ነው። ዴይዚ ወደፊት ትማርበታለች። አሁን አዲስ ስለሆነች ምንም ስለማታቅ ተሸውዳ ነው። የከተማ ልጅ ብትሆን አትሸውዳትም አትሸውዳትም በዘር ለተጠመቃችሁ፣ በዘር መብቷ ነው ምናምን ለምትል ልፋጫም ልጅ አልወለዳችሁም። ልጅ የላችሁም። ልጅ ያለው ሰው ለልጁ መልካም ነገር ነው የሚበኘው። ኮሌጅ እንድትሄድ ነው የምትፈልገው። ትልቅ ደረጃ እንድትደርስ ነው እናት የምትፈልገው። ኢቨን ሚስጥር የነገረችኝም ፊትለፊት ስናገር ፊት ለፊት ማለት ሜዲኬሽን ትወስዳለች የተባለውን በፍጹም አላደርገውም ብላ ፐብሊክ ላይ አልተናገረችም እናት እናት እንደዛ ናት። እናንተ ግን ታሳፍራላችሁ። ከእናት የበለጠ ለእሷ ያዘናችሁ የምትመስሉ ስራ ሰርታ አታቅም። እንደ ዴይዚ ምንም ነው የማታቀው፣ ምንም አታቀም። እናቷ ናት ኤቭሪቲንግ የምታስተምራት። እናትም አባትም ሆነ ያሳደገች እናትን እዚህ ሶሻል ሚዲያ ላይ መጣችሁ፣ መብቷ ነው ምንድን ነው ምንድን ነው ትላላችሁ። ከዚህ በፊት ለምን ዴይዚ ከቤት ልውጣ አላለችም? አንተ ከመጣ በኋላ፣ አንተ ነቀርሳ ከመጣ በኋላ ነው ቤተሰብ ልትለያየ መጣ ልትለያይ ልትነጣጥል የመጣው አንተ ከመጣ በኋላ ነው። ከዛ በፊት ምንም አይነት ከቤተሰብ ጋር አንድም ችግር አልነበረባትም። ስለዚህ ሲንግል ማሞች እኔ ያሳዝኑኛል። ወንድም ቢኖራት አባት አጠገቧ ቢኖር እንደዚህ አትደነፋም ነበር፣ እንደዚህ አትበጠረቅም ነበር። እናቷን የጠላ እሷን ሊያፈቅር ሊወድ አይችልም። ይሄንን ነው ምለው። ስለዚህ ከዚህ ነገር ብዙዎቻችሁ ብትማሩ መልካም ነው ዴይዚዬ

ልንገረክ የሆነ ማኛው እኔ ብዙ ቤቱ ሰዎች ናቃለሁ። ግባከ አይደለም ከሁለት ብሔር ከሌላም ሆኖ ከአንድ ብሔር ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ። እኔና ዴዚ ተዋደናል፣ ተፋቅረናል ማለት ነገ አብረን ልንሆን እንችላለን፣ ላንሆን እንችላለን። ብዙ ነገሮች ሊፈጠሩ ይችላሉ። የግድ ከኔ ጋር ትጋባ ማለት እኮ አይደለም። ገባህ? እች ልጅ ግን አእምሯ ዳሜዥ ሆኗል። ይሄ ብቻ ነው እያልኩኝ ያሉት በአንተ ጉዳይ ብቻ አይደል እንደይህ ነገር የተፈጠረው ከድሮ ጀምሮ ከድሮ ጀምሮ። እኔ የማልጽማማው ከአንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አውቃቸዋለሁ። የ2024 ብራንድ ኒው ካር የምትነዳናት ዴይዚ አቢዩዝ የሚደረግ ሰው ቀልክኮ ነዋል እሻላለው፣ አይደለም ለምንድን ነው ያላልኩትን ወሬ እያወረች የራሴን ነገር መልስ ሰደግሞ አንድ ነገር ማለት ነው። አንተ የምትወዳት ከሆነ ዴይዚ የምታፈቅራት ከሆነ አንተ ለመምጣት ያለበት ትችያለሽ። እባክሽ እባክሽ፣ ለማይገባሽ ያለችው ትክክለኛ ጥያቄ ነው ገሊላ፣ ያልገባሽ ነገር አለ አንዳንድ፣ እኛ ጋር ለማለት ፈልጌ ነው። ሰውዬ በጣም ይቀርታል፣ ገባ። እኔ ስለ ዴይዚ እና ስለ እናቷ ላስረዳ እዚህ አይደለም የመጣሁት፣ ገባ እናቷ ስለሆነች እሷ ልደብቅላትም ትችላለች ሙሉ ነገርም ማውጣት ትችላለች ምክንያቱም ሙሉ ፕሩፍ አላት ልጅቷ ከልጅነቷን ጀምረው ማለት ነው ስለ እሱን ይመናገናል ወይ እኔ ልጠይቀህ አንተን ወደ ፈረንሳይ የምትወስዳ በአንተ ትኬት ገዝተላት ነው አንተ ሆቴል ከፍለላት ነው ወይስ በራሷ ነው እስኪ ንገረኝ ነው ይማኛል ልንገርህ ይሄን ይሄን እየጠየኩት ነው ልጎዳይ ሳይሆን ልጠቅምሽ ነው ከገባሽ አንተን የምታደርገው ይሄ የመጀመሪያውን ነገር ሊጨረስ ነው። ወደዛ ሄድላለሁ። ገባ ያ እዛው ልጅ ታጠገብነች ጠይቃችኋለሁ። እኔ አስረግዥ እንደዚህ እናትም ለራሱ ሁሉም ያለኝ በሪከርድ ነው። ምን ትለች? ሁሉ ጊዜ ገባ ሪከርዱን ታምጣውና እኔ ለዚህ ሕዝብ በሙሉ ይቅርታ ጠይቃለሁ። ገባህ። እኔ እያልኩት ነገር ካለ አሁን ስላላልኩ ደግሞ ይቅርታ። ሁሉን ያዳመጥኩትን ነገር ምንም አታመጪኝ፣ አንቺ ምንም አታመጪኝ ብላታል እናቷና፣ ምክንያቱም እኔ በቲክታኩና ኢንስታግራም የወሰድኩበት ጊዜ ነው ከኒጋ ያለው እሷን እናትዮን አይደለም ያልኳትም። ሊንዳ የምትባል ልጅ አለ ዱባይ ላይ የምትቀመጥ እሷን ነው እንደዚህ ያልኩት። አይ እናቷ የእናቷ ቮይስሜል ላይ ለሊንዳን የለከችው ሊንዳን ችል እናትየዋ የለከችላት። ሊንዳን ያልኩበት ምክንያት ደግሞ ሁሉም ነገር ኮንትሮል አርከዋል። አንድ ጊዜ እኔና ሚሊ ጠየቅናትና ሜሊ የሚያምር ኢትዮጵያዊነት የተላበሰች ጨዋ ያሳደጋት ልጅ የምትመስል እንኳን እሷ ከነጭና ከኢትዮጵያዊ ተወልዳ ውጭ ሀገር ያደገችው አይደለችም። እኛ እንኳን ከኢትዮጵያ ቤተሰብ ሙሉ በሙሉ ተፈጥረን ኢትዮጵያ ላይ አድገን የሌለንን ስነ ስርዓት ያላት መልካም ልጅ ነች። ያመጣችው ያ ማለት ደግሞ የእናትየውን ጠንካራነት ያሳያል ያሳያል። ልክ ነሽ ልክ ነሽ። አስተዳደጓን ያሳያል። እና እንደዚህ ምንድነው ሶሻል ሚዲያ ነው። ልጅቷንም ገባች ጭንቅላቷን ወዲህ ወዲያ ሲያረጓት ነው ማየት ያማታል እንኳን ሚዲያ ላይ ብትችል ጋዜጣ ላይ ማሳበጣም ነው የማፈቅርሽ፣ በጣም ነው የምወደሽ። ከአንቺ ጋር ፊውቸር አለኝ። የሚቀጥሉ አመታዎች አስራ አስራ አምስት አመቶች ምናምን ልጅ ወልደን ትዳር ይዘን አብረን እየኖረን ልጆቻችን ማሳድግ ይፈልጋል። ለእኔ ታዛዥ ነው። እንደው የሚያየፈለኩትን ነገር ብለከው የሚታዘዘ ማይጠጣ ማጭስ

ቀጥቀጥና ብለው በመጠጥ ሰበብ ቀጥቀጥ አርገው እንዳልነበር አደረጉት። የአዲስ አባ ለአዲስ አባ ልጅ ዋይ! እናንተ ሰካራሞች አፈር ድሜ ጠጡ! አፈራ ነጋውን ጠጥቼ ነው ነው የሚሉት ነጋውን ሲጠየቁ ጠጥቼ ነው ስለ ጠጣው ነው። ከዛ እርቅ ይባላል። አፉን አጣሞት አይኑን አጣሞት ዚያዙሮት እርቅ፣ ሽምግልና፣ ሽማግሌ ከዛ ምናምን ይፈለጋል፣ ይታረቃሉ። ይሄን እያዩ እየመጡ ሰው ይደበድባሉ። እንደው ታረቅና እንደው ታረቅና አንተ እኔነኛ አንተን ፎቶን ዘቅዝቅ የምቀጠቅጥ ታረቃቸውና፣ ወንድነ አንተ ወንድነ ታረቃቸው እንደዚህ እንዳልነበረ አድርገው ገለውት ቢሆኑስ፣ ገለውት ቢሆኑ ምን ሊሉ ነው? ገለውት ቢሆኑ ሳውት አፍሪካ እንደዚህ ነው። በማይረባ ነገር ተጣልተው የተክላይማኖ ልጅ እስካሁን ጭንቅላት ሄዳ ያለ ሳሜል ተክ የሚባል ምን ይመስል የአዲስ አበባ ልጅ እራሳቸው የአዲስ አበባ ልጅ ለዘጠኝ መጥተው በቡና ዘነዘና ምልሰራ ሴትኛዋ ከኢትዮጵያ የቡና ዘነዘና እንዳመጣች በጭንቅላቱን በዘነዘና ቀጥቅጠው ሳሙኤል ተኪ ይባላል።